ዩኒቨርሲቲ በዲላ መምህራን ትምህርትና ጤና ሳይንስ ኮሌጅነት ከተቋቋመበት ጊዜ አንስቶ በተለያዩ ትምህርት መስኮች በቅድመና በድኅረ ምረቃ መርሃ ግብሮች ከ76 ሺህ በላይ ምሩቃን ማፍራቱን ይገለጻል። እነዚህ ምሩቃኖች በተለያዩ ሀገራችን ክፍሎች ብሎም በዓለም አቀፍ ደረጃ በተለያየ የስራ መስኮች በመሰማራት እያገለገሉ ይገኛሉ። ዩኒቨርሲቲው ያፈራቸውን የቀድሞ ምሩቃኖች በተሰማሩበት የስራ መስክ ውጤታማ ያደረጋቸውን ዲላ ዩኒቨርሲቲ ለመደገፍ እና የእርስ በእርስ ግንኙነቶችን እንዲጎለብቱ ያስችል ዘንድ የቀድሞ ተማሪዎች ህብረት እንዲመሰረት ተደርጓል ሲሉ የዲላ ዩኒቨርሲቲ ፕሬዚዳንት ዶክተር ኤልያስ አለሞ ገልጸዋል። በሰለጠነው ዓለም በጣም የታወቀ የዳበረ ወይም ደግሞ ጅግ የሚሰራበት ብዙ ጊዜ ሪሶርስ የሚገኝበት በመጽሐፍት ይሁን በመማር ማስተማር ይሁን ኢቨን በገንዘብ ድጋፍ የሚገኝበት ትልልቅ ዓለም አቀፍ ስመጥር የሆኑ ዩኒቨርሲቲዎች የቀድሞ አልሙኒያዎቻቸው ናቸው። ዶኔት የሚያደርጓቸው በእነሱ ፈንድ ነው የሚንቀሳቀሱት ብዙ ጊዜ እናያለን እና ይሄ እንኳ ባይሆን በኛ ሀገር እንደው መለስ ብለው አሁን ዘመኑ ኦንላይን ፕላትፎርምን የሚያበረታታ ኤሌክትሮኒክ ሚዲያው የተስፋፋ ዲጂታላይዜሽን የምናወራበት መማር ማስተማርን በርቀት መደገፍ የሚቻልበት ማማከርን፣ አድቫንስ የሆኑ ግራጁዌት ፕሮግራሞችን መደገፍ የምንችልበት ዘመን ነው እና ብዙ መስጫ መንገድ አለ። ፕላትፎርሙን ነው የምናጣው። ጊዜ ወስደን ያችን የመጀመሪያዋን ነገር ማነሳሳቱን ነው የምናጣውና ዛሬ እውነት ፈጣሪ ምረርቶን ጥሩ ነገር ተመስርቷል። ማህበሩን ለሁለት ዓመታት በበላይነት የሚመሩት ስራ አስኪያጅና ሰብሳቢ መመረጡንም ዶክተር ኤልያስ አለሙ አክለው አብራርተዋል። ይህንን ደግሞ የሚያስተባብር ስራ አስኪያጅ ኮሚቴ ያቋቁመናል። ሰብሳቢ፣ ምክትል ሰብሳቢ፣ ጸሀፊም አለሁ ለሁለት ዓመት ያገለግላሉ። በየፊ ናቸው። እነሱም ሌሎችን ይስባሉ። ኦንላይን ፕላትፎርምም ፈጥረናል። ዌብሳይታችን ላይ ይገኛል። በእሱ አማካኝነት መልሶ መስጫ ብዙ ላገኘንበት በጥቂቱ መልሶ መስጫ ፕላትፎርም ይፈጠራል። የእኛ ስራ ከዚህ በኋላ ቀጣይነቱን ደግሞ ሰስቴንድ በሆነ መንገድ ማስቀጠሉን በትኩረት ትኩረት ሰጥቶ መከታተል ይሆናል ማለት ነው ቀደም ሲል የነበራቸውን የግቢ ትውስታና ታሪክ በማጋራት አሁን ላይ ዩኒቨርሲቲው የጀመረውን በመማር ማስተማር በምርምር በቴክኖሎጂ ሽግግር እንዲሁም በሌሎችም ዘርፎች ላይ ለመደገፍና ሙያዊ ገዛ ለማድረግ ቁርጠኛ መሆናቸውን የቀድሞ ምርቋን ተማሪዎች ይናገራሉ ስንወጣ ባዶ ሆነን አይደለም የወጣ ነው ተሞልተን ነው የወጣ ነው እና ከተሞላን በኋላ ደግሞ በተለያየ አጋጣሚ ደግሞ ዳበር ነው ከዛ በኋላ ደግሞ በጣም ብዙ ፍሬ ያፈራንበት ሁኔታ አለ። ሶስቱን የት ነው የምናደርገው? የሰጠን ተቋም ላይ አምጥተን ብናውለው የበለጠ ውጤታማ ያደርገናል። ዩኒቨርስቲው ሊያገናቸው የሚችላቸው ነገሮች ውስጥ እየገባን አቅም መሆን፣ እርሻና ምርምር ውስጥ እየገባን አቅም መሆን፣ ሚዲያ ውስጥ እየገባን አቅም መሆን። ዩኒቨርሲቲ የራሴ ሚዲያ ከፍታለው ካለ በስልጠና በሜንተርሺፕ በተለያየ ነገር ማገዝ። ቁሳቁሱን ብቻ ሊሆን ይችላል ዩኒቨርሲቲ የሚያቀርበው እኛ ልናገለግል እንችላለን። በመማር ማስተማረው የአሁንም ያሉ መምህራን አሉ የቀድሞ መምህራንም የቀድሞ ተመራቂ መምህራን ሆናችሁ ተመልሳችሁ ኑ ቢባሉ መምጣትና ማገልገል እስኪቻል ድረስ በፖዚሽን ይሁን በሌላ ጉዳይ አያሳስብም። ከዚህ ግቢ ተመርቀው የወጡ ወደ 77 ሺህ ተማሪዎች አሉ በ28 ዓመት ውስጥ። ስለዚህ እነዚያን በ28 ዓመት ውስጥ ተመርቀው የወጡ ተማሪዎችን በዲፕሎማ መርሃ ግብር ወደ 5 ሺህ፣ በዲግሪ መርሃ ግብር ወደ 66 ሺህ፣ በማስተርስ ወደ 4 ሺህ ተማሪዎች ከአራት ሺ በላይ ተማሪዎች በደፈና ወደ ሰባ ሰባት ሺ ተማሪዎችን ያስመረቀ ተቋም ከመሆኑ አንጻር ትልቅ የቤት ስራ ነው። ይህንን አቅም አሰባስበው ዩኒቨርሲቲውን ወደፊት ለፊት ለማሻገር ህብረት ያስፈልጋል። ዩኒቨርሲቲው በርካታ ምሁራን በማፍራት በዓለም አቀፍ ደረጃ ተጽዕኖ ፈጣሪ አመራሮችና ተመራማሪዎችን መፍጠር የቻለ መሆኑን የጌዲዮ ዞን ዋና አስተዳዳሪና የዲላ ዩኒቨርሲቲ ስራ አመራር ቦርድ አባል ዶክተር ዝናብ ወልደ ተናግረዋል። እንደ ዩኒቨርሲቲ የተሰጠውን ተልዕኮ በመወጣት በመማር ማስተማር፣ በምርምር እንዲሁም በሌሎችም ዘርፎች በርካታ ተግባራቶችን በመስራት ላይ ይገኛል ብለዋል። ዩኒቨርሲቲው የጀምረውን አብረ ታች ተግባር ለማስቀጠል ሁሉም ባለድርሻ አካላት የበኩሉን ድርሻ እንዲወጣም አሳስበዋል። ዛሬ በዓለም አቀፍ ደረጃ እጅግ በጣም ሲመጠር የሆኑ በአሜሪካ የሚገኙ ዩኒቨርሲቲዎች በራሳቸው ብቻ ስለቆሙ ሳይሆኑ በአድቮኬሲም ትልቅ በሰው ላይ ስለተሰራ ነው። ስለዚህ ይህንን ዩኒቨርሲቲ በጋራ የተሻለ አቅም እንዳለውና ለወደፊትም ደግሞ መውጣት የሚችል ዩኒቨርሲቲ እንደሆነ በጋራ ትልቅ ስራ መስራት እንደሚጠበቅብን ሁላችሁም እዚህ ሆምቴክ አሳይመንት መውሰድ አለባችሁ ማለት ነው። የዩኒቨርሲቲው አመራሮችና የቀድሞ ምሩቃን ተማሪዎች በግንባታ ሂደት ላይ የሚገኘውን የዲላ የማስተማሪያና ሪፈራል ሆስፒታል ግንባታ ጨምሮ ሌሎችንም ጎብኝተዋል። በእለቱም ዩኒቨርሲቲው ጋዜጠኛ ሶዶ ለማ ብራንድ አምባሳደር አድርጎም ሾሟል።